የልቡና ችሎት ደራሲ ዲያቆን በረከት አዝመራው፣ አዘጋጅ ገብረ መስቀል ወርቅነ፣ ክፍል 12 እግዚአብሔር ሦስት አካላት ካሉ ፈጣሪ ማን ነው አንዱ ወይስ ሶስቱ? ለሚለው የእስልምናው ጥያቄ የተሰጠ ምላሽ። ሌላው በሙስሊሞች ተደጋግሞ የሚቀርበው ጥያቄ ደግሞ እግዚአብሔር ሶስት አካላት ካሉት የፍጥረታት ፈጣሪ ማን ነው? ከሶስቱ አካላት አንዱ ነውን? ወይስ ሶስቱም ናቸው የሚል ነው። አንዱ አካል ብቻ ፈጠረ ከተባለ ሁለቱ በመፍጠር ድርሻ የላቸውም ፈጣሪ አይደሉም ያስብላል። ሶስቱም ፈጣሪ ናቸው ከተባለ ደግሞ ብዙ ፈጣሪዎች አሉ ያስብላል። ፍጥረታትንም በፈጠሯቸው አካላት ልክ ለሶስት መክፈልን ያስከትላል። ሁለቱም ከክርስትና ኦርቶዶክሳዊ አስተምህሮ ጋር ይጋጫሉ የሚሉ ጥያቄዎችና ማብራሪያዎችን ሰጥተው የተነሱ ጥያቄዎች ናቸው። ለዚህ ትችት ሰፊ መልስና ማብራሪያ ከሰጡ ክርስቲያን ሊቃውንት መካከል አሁን ታውዳስ አቡ ቁራህን እንመልከት። አቡ ቁራህ ይህንን ለማስረዳት እንደተለመደው ምሳሌዎችን ይጠቅሳል። ሙሴ ሲናገር አንደበቱ ከእርሱ ስለማይነጠል ነቢዩ ሙሴ እውነትን ተናገረ ማለትም የነቢዩ ሙሴ አንደበት እውነትን ተናገረ ማለትም ይቻላል። ነቢዩ ሙሴና አንደበቱን እውነት ተናገረ ማለት ግን ትክክል አይደለም። ሌሎች ምሳሌዎችንም ያመጣል። የእሳት ሙቀት አቃጠለኝ ማለት እሳቱ አቃጠለኝ ማለትም ስህተት አይደለም። ነገር ግን እሳቱ የሚያቃጥለው ከሙቀቱ የተነሳ ስለሆነ እሳቱና ሙቀቱ አቃጠሉኝ ማለት ትክክል አይደለም። ሁለቱ እሳቱና ሙቀቱ የተለዩ አይደሉምና ማለት ነው። ነገር ግን እግዚአብሔር ዓለምን የፈጠረው በልጁ ወይም በቃሉና በመንፈሱ ስለሆነ አብ፣ ወልድና መንፈስ ቅዱስ ዓለምን ፈጠሩ ማለት ስህተት ነው ይላሉ። አቡ ቁራህ እነዚህን ምሳሌዎች ካቀረበና ስለ ትምህርተ ሥላሴ የሚያሳዩትን ነገር ካብራራ በኋላ በምሳሌነት ከጠቀሳቸው ከውስኖቹ ፍጥረታዊ ጠባያት ተነስቶ ፍጹም ወደ ሆነውና ወደሚበልጠው መለኮታዊ ትምህርት ሲሄድ እንዲህ ይላል። ወልድ ከአብ ጋር ያለው አንድነት ሙቀቱ ከእሳቱ ጋር ካለው አንድነት ወይም ግንኙነት ይበልጣል። አብና ወልድ በራሳቸው ቀዋሚያን አካል ያላቸው በመሆናቸውና እንደ ፍጥረታዊው አካላት በመለኮታዊው ባህሪ ውስጥ መቀላቀል ባለመኖሩ ምክንያት ወልድ ከአብ ጋር ካለው ጥምረት ይልቅ ሙቀቱ አካላዊ ስላልሆነ ከእሳቱ ጋር የበለጠ ጥምረት አለው አንልም። በሦስቱ የሥላሴ አካላት ዘንድ ቁስ አካላዊነትና ቅርጽ ወይም ፎርም የምንለው የለም። ቅርጽ በቦታ መወሰንን ስለሚጠይቅ ለእግዚአብሔር አይስማማም። በመካከላቸው ልዩነት አይገኝምና ይልቁንስ የወልድ ከአብ ጋር ያለው አንድነት የእሳት ሙቀት ከእሳት ጋር፣ የፀሐይ ብርሃንም ከፀሐይ ጋር፣ የሰው ቃል ከልቡና ወይም አእምሮ ጋር እንዳለው ዓይነት አንድነት ያለ ባሕርያዊ አንድነት ነው። ይህም ሆነ የሆነው ወልድ ወይም ሙቀት የምንለው ማለት ነው። በፀሐይ በብርሃኑና በክበቡ እንዲየመሰሉ ይጫው ይናገሩታል እንደ ሙቀቱ የፀሐይ ብርሃን ያሰው ሰው ቃል ዝርው ኃይል ሳይሆን ፍጹም የሆነ ልዩ አካል ያለው ቢሆንም ከአብና ከመንፈስ ቅዱስ ጋር በመለኮታዊ ባህሪ መለየትን ከማስተናገድ እጅግ የጠራ ስለሆነ ነው ይላሉ። ካቡ ቁራ ከዚህ ቀጥሎ ዮሐንስ ወንጌላዊና ቅዱስ ጳውሎስ ወልድን ቃል፣ ጥበብ፣ ኃይል እያሉ መጥራታቸው ሥላሴ በመፍጠር አንድ መሆናቸውን ለመግለጥ እንደሆነ ያተታል። ሰው በቃሉ በጥበቡ በኃይሉ ይህን አደረገ ይባላል እንጂ ሰውየውና ቃሉ፣ ሰውየውና ጥበቡ፣ ሰውየውና ኃይሉ ይህንን አደረጉ አይባልም። ነገር ግን ከዚህ ተነስቶ ወልድና መንፈስ ቅዱስ ፍጥረታት የተፈጠሩባቸው ዝሯን ኃይላት እንጂ በራሳቸው የሚቆሙ አካላዊ ወይም ፍጹም አምላክ አይደሉም የሚል እንዳይኖር እነዚህ ሐዋርያት የወልድን አምላክነት በግልጥ መናገራቸውን ከመጻሕፍቶቻቸው በመጥቀስ ያሳያል። ተደጋግሞ የሚቀርበው ሌላው ትችታዊ ጥያቄ ሦስቱም አካላት አምላክ የሚባሉ ከሆነ ለምን ሦስት አምላኮች አይባልም የሚለው ጥያቄ ነው ማለት ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችም ስንኳን ያለርሱ የሆነ የለም ይላል፣ ወይም ያለርሱ አልሆነም ይላል በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ አባቶችም ለእነርሱ ለእስራኤላውያን ናቸውና ከእነርሱም ክርስቶስ በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይለናል በሮሜ መልእክቱ ምዕራፍ 9 ቁጥር 5 ላይ። ኦርቶዶክሳዊ ክርስቲያን የነገራ ሃይማኖት ሊቅ ጠቢብ አቡራ ኢጣ ከመደመኛው ትምህርተ ሥላሴ ተነስቶ ይህንን ሲመልስ አምላክነት የእግዚአብሔር የአንዱ ባህሪ ወይም አልደሃድ መጠሪያ ጭምር እንጂ የሦስቱ አካላት መጠሪያ ብቻ አይደለም ይላል። በመሆኑም እያንዳንዳቸውን የሥላሴ አካላት አምላክ ብንል በባሕሪ አንድ ከመሆናቸው የተነሳ ሦስት አምላኮች አንድም አቡራይጣና አቡቁራህ የብርሃናቸው ምንጭ ከአንዱ መብራት የሆነና በቤት ውስጥም የሚያበሩ ሦስት መብራቶችን ለዚህ ምሳሌ አድርገው ያቀርባሉ። ቤቱንም የሞላው ብርሃን የሶስቱ መብራቶች ብርሃን ቢሆንም ቤቱ በብርሃን ተሞልቷል እንላለን እንጂ ብርሃኑን ከሶስት ከፍለን ቤቱ በሶስት ብርሃኖች ተሞልቷል አንልም። ምክንያቱም ብርሃኑ ከሦስት መብራቶች ቢበራም በባሕሪው አንድ ነውና ብርሃኑን በእያንዳንዱ መብራት አንጻር መክፈልም ብዙ አድርጎ መቁጠርም አይቻልም። በተመሳሳይ ሦስቱም አካላት ፍጹም አምላክ ናቸው። ነገር ግን እግዚአብሔር አንድ አምላክ ነው እንጂ ሦስት አምላኮች አይደሉም በማለት ያስረዳል። ይህ የብርሃን ምሳሌ እንደ ብዙዎቹ ምሳሌዎች ሁሉ በቅዱሳት መጻሕፍትም የሚታወቅ ነው። እግዚአብሔር በቅዱሳት መጻሕፍት እሳት፣ ብርሃን እየተባለ ተጠርቷል። ዮሐንስ ወንጌላዊ ሰው የሆነውን የእግዚአብሔር ቃል ኢየሱስ ክርስቶስን እውነተኛው ብርሃን ይለዋል። ቅዱስ ጳውሎስም የእግዚአብሔር የባሕሪው ነጸብራቅ ይለዋል። ክርስቲያን ሊቃውንትም ይህንን ምሳሌያዊ ገለጻ ትምህርተ ሥላሴን ለማብራራት በአግባቡ ከነውስንነቱ ተጠቅመውበታል። የሶስቱ መብራቶች አንድ ብርሃን ምሳሌ የባሕርይ አንድነት፣ የአካል ሶስትነት ለማሳየት ከሌሎች የተሻለ ምሳሌ እንደሆነ ታወርዳስ አቡቅራህና ሌሎች ሊቃውንትም ያስረዳሉ። አብ ወልድና መንፈስ ቅዱስ እያንዳንዳቸው ፍጹም አምላክ ቢሆኑም ሦስት አምላኮች ወይም ሦስት አማልክት ሊባሉ እንደማይገባ ይህ የሦስት መብራቶች ብርሃን በቂ ምሳሌያዊ ማብራሪያ ሊሆን ይገባል። ክርስትና እያንዳንዳቸው ፍጹም አምላክ ቢሆኑም አብ ወልድና መንፈስ ቅዱስ አንድ አምላክ ናቸው የሚል የድል አስተምህሮን እየተቀዳጀ ነው። ይህም በተገለጡ መጻሕፍትና ምሳሌያትን በጥንቃቄ በመጠቀም በሚገኝ እውቀት የተመሰከረለት ነው ይሉናል ማለት ነው። እግዚአብሔር ሦስት አካላት እንዳሉት የሚያምኑት ክርስቲያኖች ወደ ማን ነው የሚጸልዩት የሚለው ጥያቄ ከዚሁ አምላካዊ አንድነት ጋር ተያይዞ የሚመለስ ነው። አምላክነት በእያንዳንዳቸው አካላት ዘንድ ፍጹም ሲሆን ሥላሴ አንድ አምላክ እንጂ ሦስት አምላኮች አይደሉም ብለናል። በተመሳሳይ ከአምላክነት ጋር የሚያያዘው አምልኮና ጸሎትም በባሕሪ አንድ ለሆነው እግዚአብሔር በአንድነት ቢቀርብም ለእያንዳንዱ አካላት ቢቀርበም አንድ ነውና በባሕሪ አንድ የሆኑት የሥላሴ አካላት እርስ በርሳቸው በኩነታት ይለያያሉ እንጂ በፍጥረታት ጋር በሚገናኙበት ወይም በሚያደርጉት የግብር ሥራ ሲፋት ፈጣሪነት፣ ቸርነት፣ መሐሪነት፣ ፈታይነት፣ መጋቢነት ወዘተ አይለያዩ። ስለዚህ ጸሎት ለሦስቱም ቢቀርብ አንድ ነው፣ አይለያይም የሚል መልስ ይሰጣል። ከዚህ ከአምላክነት አንድነት ጋር ተያይዞ ሌላው ጠምዘዝ ያለና ወጥመድ የሚመስል ጥያቄ በዘመናቸው ለክርስቲያኖች ይቀርብ እንደነበር ክርስቲያኑ አቡቆራ በጥብቅና ድርሳኑ ይናገራል። ጥያቄው እንዲህ የሚል ነው። አብ ወልድና መንፈስ ቅዱስ እያንዳንዳቸው ፍጹም አምላክ ከሆኑና አምላክ አንድ ከሆነ ከአብ ውጭ ሌላ አምላክ የለም፣ ወይም ከወልድ ውጭ ሌላ አምላክ የለም፣ ወይም ከመንፈስ ቅዱስ ውጭ ሌላ አምላክ የለም ትላላችሁ ሆነ የሚል ነው። አቡ ቁራህ ይህንን ጥያቄ ከሥላሴ ውጭ ያሉ የሐሰት አማልክትን ወይም ጣዖታትን የተመለከተ ከሆነ በአዎንታ መመለስ እንደሚገባ ያስረዳል። ሁለቱን የሥላሴ አካላት ከሦስተኛው አካል በአምላክነት በመለየት ወይም ለመለየት ከሆነ ግን በአምላክነት አንድ የሆኑ አካላትን መከፋፈል በመሆኑ ትክክለኛ ያልሆነና አሳሳች ጥያቄ መሆኑን ይገልጣል ይህ መልስ በክርስትና መምህራን ዘንድ እውነተኛ አምላክ ብቻ የሆንህ አንተን የላከውንም የኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት፣ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 የሚለውን የወንጌል ንባብ የሚተረጎምበትን መንገድ እየተከተለ ነው ማለት ነው። ይህንንም በምሳሌ ለማሳየት ይሞክራል። አንድ የወንጌል መጽሐፍ ከአንድ ሰው በፊት ተቀምጧል ብለን እናስብ። ሰውየውን በዚህ ወንጌል ታምናለህ ብለው ይጠይቁታል። እርሱም አዎ አምናለሁ ይላል ከዚህ ተነስቶ በዛ ወንጌል ማመኑን ያረጋግጥ ዘንድ ከዚህ ወንጌል ውጭ በዓለም ውስጥ ያሉ ሌሎች የወንጌል መጻሕፍትንም ካደ ካድ ማለት ምክንያታዊ አይደለም ወንጌላቱ በብዙ መጻሕፍት የተጻፉ ይሁኑ እንጂ በባሕርያቸው ወይም በይዘታቸው አንድ ስለሆኑ አንዱን አምናችሁ ሌሎችንም ካዱ ማለት ስህተት ነው እንደዚሁም አምላክነት የአንዱ የእግዚአብሔር ባሕሪ መገለጫ ስለሆነ አንድ አምላክ ለማለት የአብን ወይም የወልድን ወይም የመንፈስ ቅዱስን አምላክነት ለይተን አምነን የሌሎችን ሁለት የሥላሴ አካላት አምላክነትን መካድ አይገባም ይለናል አቡቁራ። ሌላኛው ደግሞ ጥያቄ የሚነሳው የባሕሪ አንድነት ፍጥረታዊ አይደለምን የሚለው ጥያቄ ነው። ክርስቲያኖቹ እግዚአብሔር በቁጥር አንድ ነው ማለት እርሱን ከውሱን ፍጥረታት ጋር አንድ ማድረግ ነው፣ በቁርአን እግዚአብሔርን የሚመስለው ምንም ነገር የለም የተባለውን ያፈርሳል ብለው እስላማዊውን የአንድነት ወይም የተውሂድ ብያኔ እንደነቀፉትና ለእግዚአብሔር የሚስማማው አንድነት የባሕርይ አንድነት ብለው እንደተከራከሩ አይተናል። ይህንን አመክንዮ ተከትሎ የሚነሳው ትችታዊ ጥያቄ በአካል ከአንድ በላይ ሆኖ በባህሪ አንድ መሆን ለእግዚአብሔር ብቻ ለምን ልዩ ይሆናል በፍጥረታት ውስጥስ በባህሪ አንድ ሆነው በአካል ብዙ የሆኑ ፍጥረታት ወይም ብቸኛ ዝርያዎች ስፔሽስ የሉምን ይላሉ እግዚአብሔር እስከነሱ አንዱ አይሆንምን የሚል ጥያቄም አንስተው ይከራከራሉ በምዕራፍ አንድ ገጽ 54-55 ላይ የሙስሊሙን አልናሺ ትችት እንመለከተዋለን ለዚህም መልስ ከሰጡ ክርስቲያን ሊቃውንት መካከል ከመነኮሳት መጻሕፍት አንዱ የሆነውን ማር ይስሐቅ በመባል የሚታወቀውን ድርሳን ከግሪክ ወደ አረብኛ የተረጎመው ሶርያዊው አብደላህ እብነ አልፈዳል ተጠቃሽ ነው። አብደላህ እብነ አልፈዳል በሥላሴ ዘንድ በቁጥር የማይጨመሩ የማይቀነሱ ሦስት ዘላለማውያን አካላት ያሉ መሆኑ በባሕሪ አንድ ከሆኑ ሌሎች ፍጥረታት ፍጹም ልዩ ያደርገዋል በማለትም ይመልሳል። ሌሎች የባህሪ አንድነትና የአካል ብዝሃነት ያላቸው ፍጥረታት በሥነ ሕይወታዊ አገላለጽ ብቸኛ ዝርያዎች ወይም ስፔሽየስ፣ ግን ቁጥራቸው ሲጨምርና ሲቀንስ ይኖራልና ሦስትነት ሊኖራቸው አይችልም። በባሕርያዊ አንድነት ቢመሳሰሉም ይህ የእግዚአብሔር አንድነት እንደ ብቸኛ ዝርያዎች ወይም ስፔሽየስ በጊዜ ምለውጥ በዘፈቀደ የሚጨምሩና የሚቀንሱ አካላት አንድነት ሳይሆን ሳይጨምሩና ሳይቀንሱ በቀድምና ወይም ቀደምት በኖሩበት የኑሮ ሁኔታ የሚኖሩ ረቂቃን የሥላሴ አካላት አንድነት በመሆኑ ከፍጥረታት መካከል የሚመስለው የሌለ ልዩ አንድነት ነው በማለት ያብራራል አልፈዳል። ሌላኛው ጥያቄ የአካላት ወይም ኩነታት ሦስትነት የባሕርይ መከፋፈልን አያመለክትምን የሚል ሲሆን፣ ለዚህም መልስ የተሰጠው ሌላው ተያያዥ ጥያቄ እግዚአብሔር በአካል ከተከፋፈለ እንዴት በባህሪ አንድ ሊሆን ይችላል የሚል ጥያቄ አንስተዋል። ሶስቱ አካላት ክውነታት ባህሪውን ከሦስቱ አይከፍሉትምን የሚለውን የአልወራቅና ጓደኞቹን ትችታዊ ጥያቄ ያነሳል። ይህ ጉዳይ በእስልምና መነሳቱ ዋዜማ በስድስተኛው መቶ ክፍለ ዘመን ዮሐንስ ተአቃቢ በሚባል ግብጻዊ ፈላስፋና በተከታዮቻቸው አማካኝነት ይቀነቀን የነበረና በዘመኑ መልስ የተሰጠበት ነው። የዮሐንስና ተከታዮቹ መለኮት በአካላት ዘንድ ፍጹም ስለሆነ ሶስት አካላት እንዳሉ ሶስት መለኮት ይኖራል፣ የመለኮት አንድነት ጽንሰ ሐሳባዊ ብቻ ነው ብለው ያስተምሩ ነበር። ይህ የዮሐንስ ተአቃቢ ምንፍቅና የሶስት መለኮት አስተምህሮ እየተባለም ይጠራል። ለዚህም ከዮሐንስ ተአቃቢ አስተምህሮ ጋር የተገናዘበ እስላማዊ ጥያቄ መልስ ከሰጡ አረብ ክርስቲያን ሊቃውንት መካከል ደጋግመን የምናነሳውን ታኦድራስ አቡ ቁራህን እንጠቅሳለን። አቡ ቁራህ እንደ ተለመደው ረቂቁን ትምህርት አቅርቦ ወይም አምጥቶ ወደኛ በሚመጥን መልኩ ለማሳየት አሁንም ጉዳዩን በምሳሌ ያስረዳል። ሰዎች በአካል ብዙነን የሰውነት ባህሪ ግን አንድ ነው። ይህ የሰዎች በአካል ብዙ መሆን ሰው የሚባለውን ልዩ ባህሪ ወይም አልድሃድ ወደ ብዙ ባህሪዎች እንደማይከፋፍለው ሁሉ የእግዚአብሔር በኩነታት ወይም በአካላት ሶስት መሆንም አንዱን መለኮታዊ ባህሪውን ወደ ሶስት ሊከፋፍለው አይችልም። ይህ ምሳሌ ስለ እግዚአብሔር የሚገልጸው ነገር ቢኖርም ጉድለት ያለበት ምሳሌ እንደሆነም አብሮ ይጠቁማል። አቡቆራ እያንዳንዳችን ሰዎች በተለየ አካላችን የተለየ ቦታን እንይዛለን በመልክ እንለያያለን። በፈቃድና በሌሎች ሁኔታዎችም ልንለያይ እንችላለን። ሦስቱ የሥላሴ አካላት ግን እንዲሁ አይደሉም። አቡቁራ ይህንን በአካል ሦስትነት ምክንያት የማይከፋፈል የባሕሪ አንድነት ለማሳየት ከሌሎች የተሻለ ምሳሌ አድርጎ የሚያቀርበው ሁለተኛ ምሳሌ ቀደም ብለን ያየናቸው በቤት ውስጥ ያሉ የሦስቱ መብራቶች ብርሃን ምሳሌ ነው። ብርሃኑ የሦስቱ መብራቶች ቢሆንም አንድ ብርሃን እንጂ የተከፋፈሉ ሦስት ብርሃኖች አይባልም። የመብራቶቹ ሶስት መሆን በቤቱ ውስጥ ያለውን ብርሃን ከሶስት አይከፍለው። እንደዚሁም የሥላሴ አካላት ሶስት መሆን የአንድነት መለኮታዊ ባህሪን ከሶስት አይከፍለው። እዚህ ላይ በአቡ ፈረጅ አልጠይብ የቀረበውን የዛይድን ምሳሌ ማስታወስ ይገባል። ምሳሌው የሚከተለው ነው። ነጭ ጸሐፊና የጂኦሜትሪ ባለሙያ የሆነ አንድ ዛይድ የሚባል ሰው አለ እንበል። ዛይድ በባህሪው አንድ ሰው ነው ነገር ግን ዛይድን ከነጭነት ከጸሐፊነትና ከጂኦሜትሪ ባለሙያነት አንጻር ስናየው የተለያዩ ትርጉሞች ያሉት ሶስት እውነታዎችን ያንጸባርቃል። ነጩ ዛይድ፣ ጸሐፊው ዛይድና የጂኦሜትሪ ባለሙያው ዛይድ የተለያዩ እውነታዎች ቢሆኑም ዛይድ ግን አንድ ባህሪና አካል ያለው ሰው ነው። በእግዚአብሔር ዘንድ ሶስቱ ቅድምና ያላቸው ሲፋት ልቡና፣ ነባቢነትና ሕያውነት እያንዳንዳቸው ከአንዱ መለኮታዊ ባሕሪ ጋር ካላቸው የህልውና አንድነት የተነሳ ሦስት እውነታዎች ቢኖሩትም በባሕሪ ወይም በመለኮት ግን አንድ ነው። በእነዚህ ሦስት እውነታዎች መኖር የተነሳ በዛይድ ዘንድ ሦስት ባሕርያትም ያሉም የሉም። በተመሳሳይ በእግዚአብሔር ዘንድም ሦስት ኩነታት ስላሉ ሦስት ባሕርያት የሉም። ነገር ግን ምሳሌ ባደረግነው ዛይድና በእግዚአብሔር መካከል በፍጹም በሆነው አምላክና በፍጡር መካከል የሚኖር ትልቅ ልዩነት አለ። ዛይድ በባህሪ ብቻ ሳይሆን በአካልም አንድ ሲሆን፣ እግዚአብሔር ግን በባህሪ አንድ ሲሆን በአካል ሶስት ነው። ይህም በፈጣሪና በፍጡራን መካከል ካለው መሠረታዊ ልዩነት የተነሳ ነው። ቀደም ብለን እንደዳሰስነው ሰዎችን ጨምሮ በፍጥረታት ዘንድ በእግዚአብሔር ዘንድ ያለው አይነት ፍጹምነት የለም። እግዚአብሔር ግን በሁሉም ፍጹም ነው። በኩነት ንባብ የሆነ ወልድና ሕይወት የሆነ ወይም እስትንፋስ የሆነ መንፈስ ቅዱስ በኩነት ልብ ከሆነው አብ በዘመን ሳይቀድማቸው በቅድምና ከርሱ ተገኝተዋል። ቀደም ብለን እንደጠቆምነው ከአንድ ፍጹም አካል የተገኙ ሌሎች አካላት በሁለት መንገድ ወይም በሁለት መንገዶች ሊገኙ እንደሚችሉ ያተላቡ አይጣ የመጀመሪያው ከፍጹም አካል የተገኘ ፍጹም አካል ሆኖ ሲሆን፣ ሁለተኛው ደግሞ የፍጹም አካል ክፋይ ሆኖ መገኘት ነው። ለእግዚአብሔር የሚስማማው የመጀመሪያው ከፍጹም አካል የተገኘ ፍጹም የሚለው አማራጭ ስለሆነ በኩነታት ልክ ሦስት የሆኑ መለኮታውያን አካላት ከእግዚአብሔር ፍጹምነት ጋር የተገኙ ናቸው። ከፍጹም አካል የተገኘ ፍጹም መሆን እንደ መገኛው ወይም እንደ አካሉ አካላዊ መሆንን ይጠይቃልና ይህ በፈጣሪና በፍጥረታት መካከል ያለው ያለ ልዩነት እንደተጠበቀ ሆኖ በተሰጠው ምሳሌ ውስጥ ያለው በአንድ የማይከፋፈል ባህሪ ውስጥ ሶስት የተለያዩ እውነታዎች ሊኖሩ ይችላሉ የሚለው መሰረታዊ አመክንዮው ይሠራል ይሰራል። አንድ ሰው በሆነው ዛይድ ዘንድ ያሉ ነጭነት፣ ጸሐፊነትና የጂኦሜትሪ ባለሙያነት ሶስት የተለያዩ እውነታዎችን ነጩን ዛይድ፣ ጸሐፊውን ዛይድና የጂኦሜትሪ ባለሙያውን ዛይድ ቢያመለክቱም ዛይድን ሶስት ሰዎች አላደረጉትም። እንዲሁም አንዱ መለኮታዊ ባህሪው ከሶስቱ ኩነታት ጋር ቅድምና ባለው የህልውና አንድነት አንድ ሆኖ እግዚአብሔር ሶስት አካላት አሉት ነገር ግን ሶስት እነዚህ ኩነታት ወይም አካላት የእግዚአብሔርን ባህሪ ከሶስት ከፍለው ሶስት መለኮት አላደረጉትም ይለናል። ይህንን የአረብ ክርስትና ሊቃውንት ማብራሪያ አለቃ ኽሩይም ፍኖተ እግዚአብሔር በተሰኘ መጽሐፋቸው እንዲህ ይገልጡታል። ይህቺም ጠባይ በልብነቷ ከዊን ከወላዲ አካል ስትኖር መቅደም መከተል ጥንት ፍጻሜ ሳይኖርባት በቃልነቷ ከዊን በተወላዲ አካል በስትንፋስነቷ ከዊን በሰራጺ አካል የነበረች ያለች የምትኖር ናት። በሦስቱ አካላት አለች ማለታችንም በራሷ መከፈል በከዊኗ መለየት ሳይኖርባት በሕልውና ነው። ሕልውናውም ሦስቱን አካላት ማገናዘብ ነው ይለናል። ሌላው በሙስሊሙ መምህር በአብዱል አልጀበር የቀረበው ተዛማጅ ትችት ከሦስቱ የአካላት ግብራት ወይም የአካላት ግብር ሥራ ጋር የተያያዘ ነው። ሦስቱ አካላት ስራቸውን በየራሳቸው አድራጊ ሆነው ይሰሩ ዘንድ የየራሳቸው ህይወትና ኃይል ያስፈልጋቸዋል። ይህ ደግሞ ሶስት አማልክት ያደርጋቸዋል። አድራጊው አንዱ የመለኮት ባህሪ ነው ከተባለም የአካል ሶስትነት ይጠፋል። የአንድ አድራጊ ብቻ መኖር የአንድ አካል መኖርን ብቻ ያሳያልና የሚል ነው የአልጀባር ትችታዊ ጥያቄ። ከአቡ ኢሳ አልወረቅም ከዚህ የሚያያዝ ሌላ ትችት ያቀርባል። አልወረቅ እንደሚለው ስራዎች በመለኮታዊ ባህሪ በአንድነት የሚሰሩ ከሆነ አካላት ምን ይሰራሉ? አካላት በየግላቸው ይሰራሉ ከተባለም ሶስቱ የተለያዩ አድራጊዎች ስለሚኖሩ ብዙ አማልክትን ያመለክታል። አቡ ቁራ ለዚህ መልስ የሚሰጠው ምሳሌ እሳት በሙቀቱ ሲያቃጥልና በብርሃኑ ሲያበራ እሳቱ ብቻ ሰራ አይባልም። እሳቱ ሳይሆን ሙቀቱና ብርሃኑ ሲሰሩ ሊባል አይችልም። ትክክለኛው መንገድ እሳቱ በሙቀቱ አቃጠለ በብርሃኑ አበራ የሚለው ነው። በተመሳሳይ የሶስቱ አካላት ሥራ ምንጩ አንዱ የጋራ መለኮታዊ ባህሪያቸው በመሆኑ ባህሪ ብቻ ሰራ ወይስ አካላቱ በየግላቸው ሰሩ የሚል ክርክር አግባብ አይደለም። የሥላሴ ሥራ ወይም ግብ ከአንድ ባህሪ ተነስቶ በሶስቱ አካላት ይሰራልና ነው። የባግዳዱ ሊቅ አቡ አልፈረጅ አልጠይብ ከላይ ለተነሱ ጥያቄ ተጨማሪ ማብራሪያ ያለው መልስ ሰጥቷልና የእግዚአብሔር ሥራ ከአንዱ መለኮታዊ ባህሪ ተነስቶ በአካላት የሚሰራ እንጂ በአካላት የተከፋፈለና ተናጠላዊ አድራጊነት የሚፈጸም አይደለም። ነገር ግን ከአንዱ ባሕርይ ተነስተው ቢሰሩም ለተለየ ኩነታቸው እንደሚመች ሥራዎች በተለየ ሁኔታ ከአካላት ጋር እየተያያዙ ይገለጻሉ ይላል አቦ ፈረጅ። በዚህ መንገድ ከአስገኝነት ግብሩ የተነሳ ፈጣሪነት ለአብ ይሰጣል። ከአብ በመውለድ ወይም በመወለድ ከመውጣቱ የተነሳ ክንውን እንዲሁም ወደ ፍጥረታት መድረስና እነርሱን ከፈጣሪያቸው ጋር ማገናኘት ለወልድ ይሰጣል። ከአብ እንደ እስትንፋስ ለሚወጣው መንፈስ ቅዱስ ደግሞ ከመውጣት ጋር የተያያዙ ስራዎች እንዲሁም ፍጥረታትን መቀደስና ሕያው ማድረግ ይሰጣል። እነዚህ ሁሉ ስራዎች ከሚመስሏቸው ወይም ኩነታት የተነሳ በተለየ ሁኔታ ከአንዱ አካል ጋር እየተያያዙ በቅዱሳት መጻሕፍት ቢገለጹም በሦስቱ አካላት በተናጠል የሚደረጉ ሳይሆን ከአንዱ መለኮታዊ ባሕርይ የተነስተው በሦስቱ አካላት ይደረጋል ይላል አሉ ጠይብ ሙስሊሙ ፈላሳ ፈላስፋ አቡ ኢሳ አልወረቅ ሌላው ጠንከር ያለ ትችት በትምህርተ ሥላሴ ያቀርባል ለአንዱ አካል የአባትነት ግብር ኖሮት ሌሎቹ ሁለት አካላት ይህ ከሌላቸው ወይም እነርሱ ከአብ ዘንድ የሌሉ የልጅነትና የሠራጺነት ግብራት ቢኖራቸውም እነዚህ አካላት ፍጹማን ሊሆኑ አይችሉም የሚጎድላቸው ግብር አለና ፍጹማን እንዲሆኑ እያንዳንዳቸው አባት እያንዳንዳቸው ልጅ እያንዳንዳቸው ሠራጺ መሆን ይገባቸዋል ይላል ይህ ደግሞ ዘጠኝ አምላክ ወደሚል ስህተት ይመራል ይላል አልወረቅ ሲሞግን ይህ ጥያቄ ከላይ ጥያቄም ጋር የሚዛመድ ነው። ድግግሞች በሌለበት ሁኔታ ነጠላና ጥንድ ቁጥሮችን ያያያዘች ብቸኛ ቁጥር በመሆኗ ከቁጥሮቹ ሶስት ፍጹም ናት የሚል ሐሳብ ያቀረቡ የነበሩ የክርስቲያን ሊቃውንት እንደነበሩ ቀደም ብለን አይተናል። አልወረቅና ሌሎች ሙስሊሞች ተቺዎች ይህን ሐሳብ በመጎተት ፍጹም ለመሆን ሶስት ካስፈለገ ወይም ሶስት መሆን ካስፈለገ እያንዳንዳቸው አካላትም ፍጹም የሆኑ ዘንድ ሶስት መሆን ይኖርባቸዋል። በዚህም ሁኔታ በአጠቃላይ ዘጠኝ አካላት ይሆናሉ የሚል ትችትም ሰንዝረዋል ማለት ነው። ለእነዚህ ጥያቄዎች መልስ ከሰጡ ክርስቲያን ሊቃውንት መካከል አማራ አልበስሪና ታውራስ አቡቁራ ግንባር ቀደም ናቸው። እንደ ሊቃውንቱ ሀተታ በአንዱ አካል ያለው ፍጹምነት ይህ ሁሉም በመሆኑና አንድ በሚያደርጋቸው የጋራ ባህሪ ምክንያት ፍጹምነት በሶስቱም አካላት ያለመለያየት የሚገኝ በመሆኑ ኩነታትም ሁሉም ሆኑ ሶስትነት በእያንዳንዱ አካላት ላይ ሊኖር አያስፈልግም ሶስቱም አካላት ፍጹማን የሚሆኑት እያንዳንዳቸው ልብ እያንዳንዳቸው ቃልና እያንዳንዳቸው ሕይወት ሲሆኑ ነው ማለት ግን ሰውና ቃሉ ይናገራሉ ሰውና ጆሮው ይሰማሉ ሰውና አይኑ ያያሉ እንደማለት ነው እውነታው ግን የሰው እይታው ጆሮው ቃሉ እያንዳንዳቸው አንድ መሆናቸው ነው እግዚአብሔርም አንድ ህይወት እንጂ ሶስት ህይወቶች የሉትም አንድ ቃል እንጂ ሶስት ቃላት የሉትም አንድ ልቡና እንጂ ሶስት የልብነት ኩነታትም የሉትም ይላል አማር አልበስሪ ሶስቱም አባት ሶስቱም ልጅ ሶስቱም ሰራጺ መሆን አለባቸው ማለት በባህሪ ፍጹም የሆነውን እግዚአብሔር በማያስፈልጉ ድግግሞሾችና እና ተቃርኖዎች መሙላት ነው በአንድ ጊዜ አባትና ልጅ መሆን በአንድ ጊዜ አስራጺና ሰራጺ መሆን ተቃርኖ ነውና በማለት ይከራከራሉ ፍጹም ለመሆን እያንዳንዳቸው አካላት በቁጥር ሶስት መሆን ይገባቸዋል የሚለው ትችትም ተቃርኖ ያለበት ነው እያንዳንዳቸው አካላት ብሎ የባሕርይ ያልሆነ የነጠላ አካል የቁጥር አንድነትን ከተናገሩ በኋላ በቁጥር ሦስት መሆን ይገባቸዋል ማለት ተቃርኖ ነውና ተቃርኖ ደግሞ ስህተት አመላካች ነው ሌላው የአቡበከር አልባቅላኒ ትችታዊ ጥያቄ ነው ትችቱ አንድ ባህሪና ሶስት አካላት ወይም ኩነታት እንዴት ሶስት ብቻ ይሆናሉ ለምን ተደምረው አራት አይሆኑም የሚል ነው። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ሀተታ መገናዘብ የሚሉት ነው። ልብነት፣ ሕይወትነት ሆነ ቃልነት የየአካላቱ ልዩ የኩነታት ቢሆኑም የሁሉም ገንዘቦች ናቸው እንጂ የአንዱ ብቻ አይደለም። ይህ መገነዛዘብ በቅድምና ያለ ዘላለማዊ የአንድነት መገለጫ ነው። የዚህ የአልባ ቅላኔ ጥያቄ ደግሞ እነዚህ ክርስቲያኖች እንደዚህ ሲባሉ ክርስቲያኖች መልስ የላቸውም የሚለው ጥያቄው ላይ ክርስቲያን ሊቃውንት ግን መልስ የለንም አላሉ። ያህያ እብነ አደይ በመሳሰሉ ወይም ለዚህ መልስ ሲሰጥ ለምሳሌ ያቀርባል። በምሳሌ ብሎ የሚያቀርበው ጥያቄ ሐኪም ጸሐፊ እና ሰዓሊ የሆነ ዛይድ የሚባል ሰው አለን በል። ዛይድን እንደ ሐኪም ጸሐፊ እና ሰዓሊ ስናስበው እያንዳንዳቸው የዛይድ የተለያዩ እውነታዎች ናቸው። ነገር ግን ዛይድ አንድ ሰው ነው። ልዩ ልዩ የሆኑትን እነዚህን እውነታዎች ሐኪምነትን፣ ጸሐፊነትን እና ሰዓሊነትን እንደቆጠርን ሰው ብለን አራተኛን ቆጥሮ ሰውነት የሁሉም መሰረት የሆነ ባህሪ ስለሆነ ሰውነትን ለብቻው አውጥተንና አራተኛ አድርገን ልንቆጥረው አንችልም። እንደዚሁም የአምላክነት ባህሪን ከአብ ከወልድና ከመንፈስ ቅዱስ ጋር ልዩ አድርገንና ነጥለን አራተኛ እንለውም። መለኮታዊ ባህሪ በሦስቱም አካላት ዘንድ ያለመለየት በአንድነት ያለ ነውና። ነገር ግን ምሳሌው ውስንነት አለበት። ሐኪሙ ዛይድን ጸሐፊው ዛይድንና ሰዓሊው ዛይድን በአእምሮአችን ላይ አይተን ብናስባቸውም በአንድ ዛይድ ውስጥ ሶስት አካላት የሉም። በእግዚአብሔር ዘንድ ግን አብ ወልድና መንፈስ ቅዱስ የራሳቸው ፍጹም የሆነ አካላት ያሏቸው ናቸው ብለው ይመልሱልናል ማለት ነው። ቀጣዩን በቀጣይ ክፍል እንመለከተዋለን። እስከዛው ድረስ ቸረን ሰንብት። ወስዋት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክቡር